የወተት ላም ስራ ላይ ብዙዎች ከጫዋታ ውጭ የሚያደርጋቸው ብዙዎች ለኪሳራ የሚዳርገውና ስራውን የሚያቀጭጨው ትርፋችሁን የሚያሳነስባቸው ጉዳይ የመኖ ጉዳይ ነው። የመኖ ጉዳይ ዋጋ መጨመሩ ብቻ ሳይሆን አነስተኛ የወተት ምርትም ከመስጠት ጋር ተያይዞ አነስተኛ የወተት ምርት እንዲኖራቸውም ከማድረግ ጋር ተያይዞ ከፍተኛ ሚና ይጫወታል። ከዝርያ ቀጥሎ መኖ ተጠቃሽ ነው። ወይም ደግሞ ከብቶቻችን በቀን ምን ያክል ኒውትረንቶችን ማግኘት አለባቸው? የንጥረ ነገር መጠኑ ወሳኝነት አለው። ዛሬ የምንመለከተው ዓለም የመጨረሻ ጥግ ከሚለው ወይም ደግሞ በተለያዩ ዓለም ሀገራት ወይም ደግሞ ትልልቅ በሚባሉ ሀገራት ላይ የሚጠቀሙበትን መንገድ ነው። ዛሬ በወተት ላሞቻችን እኔ እየሰራው የማሳያችሁ ማለት ነው። ታዲያ እጅግ በጣም ዘርፈ ብዙ የሚባለው የሚባል ጥቅም አለው። አንደኛ ከብቶቻችን ከሚፈልጉት ኒውትረንት ከማሟላቱ ጋር ተያይዞ አመቱ ሙሉ ከማግኘታችሁ ጋር ተያይዞ ረጅም ጊዜ ተሰርቶ መቀመጥም ስለሚችል ከዚህ በተጨማሪ ደግሞ እርግዝና ላላቸውም ወይም ደግሞ ድራይ ፔሬድ ላሉ እንዲሁም ደግሞ ለምሳሌ በአራት ፌዞች ስንከፍላቸው የሚታለቡ ላሞችን የመጀመሪያ ያልብና የማለቢያ ጊዜ ወይም ደግሞ የመጀመሪያዎቹን 30 ቀናት፣ ከዛ ደግሞ ከ30 እስከ 100 ቀናት፣ ከ100 እስከ 200 ቀናት እና ከ200 ቀን በላይ ላሉት ብለን ደግሞ እንከፋፍላቸዋለን። ስለዚህ ለወተት ላም እጅግ በጣም ከፍተኛ የሆነ ምርት የሚጨምርላችሁና ወጪ የሚቀንስላችሁን መኖ አብረን እንመለከታለን ዛሬ። ስለዚህ እኔ ተጠቅሜው በጣም ጥሩ ነው። ያ ማለት ትንሽ ሁለት ሁለትና ሶስት ዙር ብቻ ነው እስካሁን የተጠቀምኩት። ከዚህ ቀደም ባለው ይህንን አይነት አሰራር ሳይሆን ከዚህ ወጣ ያለ አሰራር ነበር ሲጠቀም ነበረውና፣ አሁን የክረምት ጊዜ ወይም ደግሞ የዘራ ነው በቆሎ ስለደረሰልን። ስለዚህ ይህ እንደምትመለከቱት በቆሎዎችን አጭጊዜ በአነስተኛ በሆነ መንገድ ለእናንተም እንዲመች አነስተኛ ላሞች ላሉ ሁለትም ሶስት ላል ላለው የሚሆን ነው። ስለዚህ እሱን ሰርቼ አሳያችኋለሁ። እናንተም ደግሞ ይህንን ቪዲዮ በማየት ከዚህ በተጨማሪ ብዙ ቪዲዮዎች አሉ፣ እነሱን በማየት እንግዲህ ቀጥታ ስራውን መስራት ትችላላችሁ ማለት ነው። ይህንም ለማዘጋጀት በነገራችን ላይ 21 ቀን እስከ 25 ቀን ድረስ ይፈልጋል። ከተሰራ በኋላ ማለት ነው። የመጀመሪያ ስቴሽን ምንድነው የምናደርግበት ስቴሽን ምንድ ነው? በዚህ መልኩ ደቀቅ አድርገን መፍጨት ነው። በቆሎ ሊሆን ይችላል፣ ሳር ሊሆን ይችላል፣ እንዲሁም ደግሞ አልፋልፋ ሊሆን ይችላል። ከዚህ በጣም ተጠቃሽ የሚባሉ ናቸው። ከፍተኛ የኢነርጂ ሌቭል ያላቸው ናቸው። በተለይ በቆሎ ደረጃ አንድ ነው። ሁለተኛ ግን አካባቢያችን ላይ የምናገኛቸው እንደ ናፒር ሊሆን ይችላል አልፋ አልፋ ሊሆን ይችላል፣ እንዲሁም ደግሞ ሳር ሊሆን ይችላል። ሳር መጨረሻ ደረጃ ነው የሚቀመጠው የፕሮቲን ኮንተንቱ በጣም ከፍተኛ ሆኖ ካርቦሃይድሬቱ ዝቅ ይል ብናል ወይም ደግሞ የኢነርጂ መጠኑ። ስለዚህ ብዙ ምን የምንመርጠው አይደለም። ነገር ግን በቆሎ አንደኛ፣ ሁለተኛ ናፒር፣ ሶስተኛ ደግሞ አልፋ አልፋ፣ አራተኛ ሳር እያደረግን እንቀጥላለን። ስለዚህ በቆሎ በሁላችንም አካባቢ የሚገኝ ነው፣ በቀላሉ ማምረት የምንችለው ነው። ስለዚህ የበቆሎ ሳይሌጅን እንመለከታለን፣ ወይም ደግሞ የበቆሎ ገፈራን አስመለክታችኋለሁ ማለት ነው። ቪዲዮ ላይ እንደምትመለከቱት እንግዲህ በቾፐር በደንብ ከተከተከተ በኋላ ወይም ደግሞ ከተቆራረጠ በኋላ በዚህ መልኩ እንግዲህ በደንብ አየርን ከውስጡ ማውጣት ነው። ምንም ካልኩሌሽን የለው አየርን ከውስጥ ማውጣት ብቻ ነው። ፈርመንት እንዲያረግ ወይም ደግሞ እንዲብላላ ነው የምንፈልገው። ይሄ ፈርመንቴሽን ፕሮሰሱ በጣም ጥሩ እንዲሆንላችሁ፣ ቀልጣፋ እንዲሆን ና ከዚህ ከመበላሸት ጋር ከመሻገት ጋር ተያይዞ እንዲሁም ደግሞ ይሄ ከማይኮቶክሲን ለከብቶቻችን በጣም ከፍተኛ ጉዳት የሚያደርስ ነው። ከሱ ለመከላከል በደንብ አየሩ መውጣት መቻል አለበት። ስለዚህ ፈርመንቴሽኑ ጥሩ መብላላት ሂደቱ በጣም ጥሩና ቀልጣፋ እንዲሆን ይህንን ከዚህ በተጨማሪ የኢነርጂ ኮንተንቱን ደግሞ ለመጨመር ከፍተኛ የኃይል መጠን እንዲኖረው ደግሞ በቆሎ በራሱ የኃይል መጠን አለው። ነገር ግን ደግሞ ለመጨመር ከዚህ በተጨማሪ ደግሞ የመበላት አቅሙንም ለመጨመር ሞላስስ እንጠቀማለን። ሞላሰስ እንደምትመለከቱት እኔ እላው ላይ እያርከፈከፍኩ ነው የሚገኘውና አንድ ከአንድ ከተጠቀጠቀ በኋላ ወይም ደግሞ በእግሩ እንደምትመለከቱት በደንብ ወደታች እየጠቀጠቀው ነው። ከዛ በቆሎ ከላው ላይ ከመጨመሪያ በፊት እላው ላይ ነሰነስበታለኝ። አሁንም እንደዛ ይጠቀጠቃል፣ ወደታች ይወርዳል። እንደምትመለከቱት እዚህ ጋር ደርሷል ማለት ነው። ስለዚህ ብዙ ይሄ በነገራችን በጣም ብዙ በቆሎ የፈጀ ነው ስለሚጠቀጠቅ በጣም ብዙ በቆሎ ነው የሚወስደውና ለረጅም ጊዜ የሚጠቅማችሁ ነው ማለት ነው ያ ኪሎ የመመዘንም አቅም ስላለው ማለት ነው። ስለዚህ በዚህ አይነት መንገድ እንጠቀማለን ማለት ነው። እንደምትመለከቱት በዚህ መልኩ ታዘጋጁ ታላችሁ። የመጀመሪያ ከዛ በመቀጠል መጨረሻ ደረጃ ላይ ደርሰናል። መጨረሻ ደረጃ ላይ ስንደርስ እንግዲህ በደንብ አፉን ማሸግ ስራዎችን እንሰራለን። ምንም አይነት አየር እንዳይገባ ተመልከቱ። እንደዚህ በፔስታል ይሄ ማለት ከስር ሶስት አራት ፔስታሎችን አድርጌበት አለኝ በደንብ ወደ ታች ተጭኜው እስከ አፉ ሞልቼበት ምንም አይነት አየር እንዳይገባ አድርጌ በዚህ መልኩ በገመድ በደንብ አድርጋችሁ ታስሩታላችሁ። ይሄን ካደረጋችሁ በኋላ ትንሽ ሞቅ ያለ ቦታ ላይ ቢቀመጥ የተሻለ የፈርመንቴሽን ፕሮሰሱ ከፍተኛ ይሆናል። ነገር ግን ደግሞ በፀሐይ መቃጠል የለበትም ወይም ደግሞ የፀሐይ ጨረር የሚያገኝበት የሚቃጠልበት ቦታ ላይ መሆን የለበትም። ያ ማለት ከፍተኛ ሙቀት ሊፈጠር የማይችልበት ቦታ ላይ ሊቀመጥ ይገባል ማለት ነው። ስለዚህ በዚህ መልኩ እስር ታደርጉታላችሁ፣ ከዛ ታስቀምጡታላችሁ። ይሄ በነገራችን ላይ ያ ማለት እኔ በትንሹ አሳየኋችሁ እንጂ በጣም በከፍተኛ ሁኔታ በሌሎች አገራት ላይ በሀገራችን እንደውም ብዙም አልተለመደም እንጂ በሌሎች ቦታ ላይ መሬት ኪራይ ወስደው በደንብ ሰርተው ክረምቱን ወይም ደግሞ ይሄ የሚዘራበትን የሚዘራበትን ጊዜ ወይም ደግሞ የዝናብ ጊዜን ጠብቀው በደንብ ይዘራና ከዛ በኋላ አንዴ ይታጨዳል። አንዴ ይሄ ተሰርቶ ለዓመቱ ሙሉ ምንም አይነት ተጨማሪ መኖ አይጠቀሙም ማለት ነው። ወይም ደግሞ ተጨማሪ መዝራት ወይም ደግሞ በበጋ ጊዜ ላይ በመስኖ ምናምን አድርጋችሁ መጠቀም ግድ የለባችሁ ማለት ነው። አንዴ ካመረታችሁ፣ ለዓመቱ ሙሉ ነው የሚበቃችሁ። ስለዚህ በዚህ መልኩ ከአንድ ቀን በኋላ በዚህ መልኩ ደርሶልን ይሄ የመጀመሪያ እየሰራ ነው። አይደለም ሳይልጁ አይደለም ይሄ አነስተኛ ሳይሌጅ ልጅ ስላለን እኛ እጃችን ላይ ማለት ነው። እንደ ተጨማሪ የምንጠቀመው አረንጓዴ ቅጠላቅጠል እራሱን ነው። ይሄ ጠቆር ብሎ ቡኒ ነገር የምትመለከቱት ሳይሌጁ ነው ከላይ ያለው ማለት ነው። ትንሽ ቪዲዮ ስለተቆራረጠ ነው። ነገር ግን ከላይ የምትመለከቱት ይሄ ሳይሌጁ ነው። ስለዚህ በደንብ አደባለቅ ነው። እናንተ እንደዚህ ማድረግ አይጠበቅባችሁም። እኔ ሳይሌጁ በጣም ትንሽ ስላለኝ ነው። ነገር ግን እናንተ ሙሉ ሳይሌጅ ካላችሁ ሙሉ ሳይሌጁ ነው የምትጠቀሙት። ሙሉ ሳይሌጅ እንደ ፋይበር የፋይበር መጠንን ወይም ደግሞ ይሄ ሩመን ህልዝ የምንለው የፈርስ ስርዓትን ለመጠበቅ የምትጠቀሙበት ማለት ነው። ከላይ የምትመለከቱት ደግሞ መኖ ነው። የተዘጋጀ መኖ የተዘጋጀ መኖ ያ ማለት ለምሳሌ ከስር በቆሎ አለን የበቆሎ ሽርክታለን ከዚህ በተጨማሪ ደግሞ ድርቆሽ አለን የሳር ድርቆሽ አለን። ከላይ ደግሞ መኖ አድርገናል። አሁን ደግሞ ሳር ከፈክፍ የምትመለከቱት ደግሞ እነዚህ ፕሮባዮቲኮች ናቸው። ወይም ደግሞ ይህንን ለምሳሌ ይህንን ተጠቅመው የፈርስ ስርዓት እንዳይናጋ ከሚያደርጉ ነገሮች ውስጥ አንደኛው ቤት ውስጥ የሰራሁት ነው። የዚህን ማሰራር ነግራችኋለውኝ። ያ ማለት የስርዓተ ውደታቸው እንዲፋጠን ለማድረግ ወይም ደግሞ ዳጀሽኑ በጣም እንዲፋጠን ለማድረግ ኒውትረንቶችን በቀላሉ አብዞርብ እንዲያደርጉ ወይም ደግሞ በቀላሉ ንጥረ ነገሮችን በደንብ መጠው እንዲጠቀሙ ለማድረግ ሽታውን ፓላተብሊቲውን ለመጨመር እነዚህ እነዚህ ያሉ ነገሮች በጣም ከፍተኛ ጥቅምን ይሰጣሉ ለከብቶቻችን ማለት ነው። ስለዚህ በዚህ መልኩ አዘጋጅተን ሰጠናቸው። እንደምትመለከቱት ከብቶቻችን ወደው የሚመገቡት አይነት መኖ ነው። እንደውም ምናልባት እናንተ በሰፊው የምትሰሩ ከሆነ ሳይሌጅ ወይም ደግሞ ገፈራ ምንለውን ረጅም ጊዜ አመቱን ሙሉ ያለ ሀሳብ ያለ ጭንቀት የምትጠቀሙበትም ይሆናል ማለት ነው። በነገራችን ላይ ይህንን ነገር ስትጠቀሙ ግን የሚጠቅማችሁ በጣም በሰፊው የሚጠቅማችሁ ጉዳይ ምንድን ነው? ኢነርጂ ሶርሳችን ነው። ለምሳሌ በዚህ በኮንሰንትሬትድ ፊድ ምሉ ምጥን መኖ የምንለው ወይም ደግሞ የወተት ላሞች መኖ የምንለው ከፋብሪካ የምንገዛው ከፍተኛ የኃይል መጠን የሚያገኘው ከበቆሎ ከራሱ ነው ከጥራጥሬው ማለት ነው። እኛ ደግሞ እዚህ ጋር በተጨማሪነት አንደኛ የፈርስ ስርዓትን ጠብቆልን፣ ሁለተኛ ተጨማሪ ደግሞ ኃይል የምናገኘው ከበቆሎ ራሱ ከበቆሎ ከተክሉ ነው ማለት ነው። ስለዚህ ይሄ ከፍተኛ ስታርችና ከፍተኛ ካሎሪ የምናገኝበት ነው። ከዚህ በተጨማሪ ለከፍተኛ ታላቢዎች የሚሆን ነው። እንግዲህ እንደ ነዳጅ የሚጠቀሙት ከብቶች እንደ ነዳጅ የሚጠቀሙት ወይም ደግሞ እንደ ዋነኛ የግብአት የሚጠቀሙት ወተትን ለማምረት ካርቦሃይድሬት ነው ወይ ኢነርጂ ነው። ስለዚህ ይህንን ኢነርጂ በደንብ እንዲያገኙ ያደርጋቸዋል። ሌላው የወተታችንን የወተታችንን አጠቃላይ ኮምፖስቲኑ በደንብ ጥሩ ያደርገዋል። ውቅሩ ማለት ነው። ለምሳሌ የቅባት መጠኑን ከፍ እንዲል ያደርገዋል። ፕሮቲን ይዘቱን በጣም ይጨምረዋል። ያ ማለት ይሄ ወተት ቀጠነ ተብላችሁ ብዙ ጊዜ የምትሰቃዩ አይነት ሰዎች ስታስረክቡ ካላችሁ በጣም ከፍተኛ ጥቅም ይሰጣችኋል። ይሄ እንዲሁም ደግሞ የፋይበር መጠንም ስላለው ደግሞ የቅድም እንዳልኳችሁ የፈርስ ስርዓቱን በደንብ እንዳይናጋ ይጠብቀዋል ማለት ነው። ስለዚህ ይሄ በደንብ ጥቅም እናገኝበት ነው። ከዚህ በተጨማሪ ታዲያ ወጪ ቆጣቢ ነው። ሌላው እዚጋ ጥንቃቄ ማድረግ ያለባችሁ ቅድም እንዳልኳችሁ አየር ያስወጣንበት ምክንያት ሞልድ እንዳይፈጥር ወይም ደግሞ ሻጋታ እንዳይፈጥር ነው። ከዚህ በተጨማሪ ማይኮቶክሲን ማይኮቶክሲን የሚሆን ከሆነ ደግሞ ከብቶቻችን ለበሽታ ይዳርጋቸዋል። ስለዚህ ከዚህ ጋር ተያይዞ አሁንም አንደኛ ከመሰብሰብ ጀምሮ ከማጨድ ጀምሮ በቆሎው ከመሰብሰብ ጀምሮ እዛ ደርሶ የምታዘጋጁበት እቃ ንጽህና ተጠብቆ እንዲሁም ደግሞ ከዛ በኋላ አየርን በአግባቡ ማስወጣትና በደንብ መጠቅጠቅ አስፈላጊ ይሆናል ማለት ነው። ስለዚህ ለጊደሮቻችን መጠቀም እንችላለን። ለሚታለቡ ላሞችም ለማድለቢያ በጣም ኢፌክቲቭ ነው ባይባልም በጣም ጥቅም ይሰጣል። በአጭር ጊዜ ውስጥ ያደልባል ባይባልም ነገር ግን መጠቀም ትችላላችሁ። እርግዝና ላላቸውና ምንም አይነት እርግዝና ለሌላቸው ለሌጣ ጊደሮች ወይም ደግሞ እርግዝና ለሌላቸው ወይ እርግዝና ጊዜያቸው ላሳልፍ ወይም ደግሞ ይሄ የመዳራት ፍላጎት እየደጋገሙ ላሉት በተመሳሳይ የሚጠቅማችሁ ይሆናል ማለት ነው። ስለዚህ በእንደዚህ አይነት መልኩ ለከብቶቻችሁ እጅግ በጣም ጥሩ የሚባልን አይነት መኖ አመቱ ሙሉ ስቶክ አድርጋችሁ በደንብ እየመነዘራችሁ የምትጠቀሙበት በየጊዜው መኖ ጭማሪ ማያሳስባችሁ። ከዚህ በተጨማሪ ደግሞ አብዛኛው ክፍል የሚወስደው በነገራችን ላይ ይህንን ከፍተኛ ታላቢ ለሆኑ ስልሳ አርባ ነው የምትጠቀሙት። ስልሳ አሁን የሰራሁትን በሮቶ የሰራሁትን ወይም ደግሞ ገፈራ ወይም ሳይሌጅ የምንለው አርባ ፐርሰንቱን ደግሞ በተመሳይ ኮንሰንትሬትድ ፊል ወይም ደግሞ ዱቄት ነክ ነገር ቅድም ያያችሁት የተመረተ መኖ ነው። የሁለቱንም በለየ ብቻ ደግሞ ሰርቼ በደንብ እንድትረዱት ቁጥሩንም ሁሉ ነገር ግልጽ አድርጌ ነግራችኋለሁኝ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።